መበላላት መጀገን ሆነ። እንዴት ሎ መሬቱ ይልማታ እና ከዚህ ወጥተን በሀገር ደረጃ የሚጨበጥ ለውጥ ብናመጣ ቢያንስ ልጆቻችን ከስደት ከችግር፣ ከእርዛት፣ ከጦርነት ተላቀው በሰላም ደስተኛ ህይወት እንዲኖሩ ስለሚያደርጋቸው ለማህበረሰባችን ቁም ነገር ሰርተን የሚጨበጥ የሚታይ ነገር ጥል ለማለፍ የሚያግዝ ስለሆነ እንረባረብ፣ እንስራ ነው። ካልሰራን በቀር ሀገር አይለወጥም። ዝብ ብሎ አሁን ያለው የምኞት እንትን አይሰራ። መስራት ይፈልጋል። አንደኛ ማመን ይፈልጋል፣ እችላል ብሎ ማመን ይፈልጋል፣ እበለጽጋል ለብሎ ማመን ይፈልጋል። ማመን ብቻውን ግን በቂ አይደለም፣ መስራት ይፈልጋል። ያኔ ፈጣሪም ያግዛል፣ ሰውም ያግዛል።